ዛሬ ደግሞ ይዤላቸው የቀረብኩት እንደምታየዋቸው እነዚህ የሚደልቡ በሬዎች ናቸው። በሬዎች ብዙ ጊዜ በገቡ በአንድ ወር ከ20 ቀን እስከ ሁለት ወርም አንዳንድ ጊዜም ደግሞ ከሁለት ወር በላይ የሚቆዩበት ጊዜ አለ። ግን ያ ምንድነው የሚወስነው? አመጋገባቸው በጣም ወሳኝነት አለው። አንድም በሬ ከምናስገባበት ቦታ ርቀት፣ እዛ አካባቢ ላይ ምን የበሽታ ክስተት ነበር። በሬዎቹን ስንገዛቸው ወደ ማድለቢያችን ደግሞ ስናመጣቸው ቀድመን የምንሰጣቸው የጤና የሕክምና አገልግሎቶች አሉ። እነዚህም በሙሉ አካቶ ከመኖ ጋር ዋህደን ምን አይነት ውጤት ያመጣሉ የሚለውን ዛሬ ይላችሁ ቀርብ ያለው ማለት ነው። ሀይሉ ነኝ ወይም ዶክተር ሀይሉ ነኝ የእንስሳት ሐኪም በእኛ ፕሮግራም ላይ እንግዲህ ዛሬ የምናየው በሬዎችን እንዴት በአጭር ጊዜ ማደለብ እንችላለን። በርካታ ሰዎች ቀደም ሲል በሰሯቸው የተለያዩ ቪዲዮዎች ላይ በሬዎች እንደዚህ በአጭር ጊዜ በአንድ ወር ከሀያ ቀን አይደልቡም፣ የሆነ የሆርሞኖች እየሰጠ ነው። ሆርሞኖች እኛ ገር አይመከሩም ይሄ ለምን መሰላችሁ ለስራው እንግዳ ስለሆን ነው በአቅራቢያችን ያሉ ባለሙያዎችን በማማከር ወደ ማድለብ ስራ ላይ በቀላሉ ሰርተን ውጤታማ መሆን ይቻላል እዚህ ላይ እንግዲህ እንደምታያቸው የሚደልቡ በሬዎችን የጀመረው ልጅ ከክፍለ ሀገር በሬዎችን ሄዶ ከርቀት ነው የገዛው በሬዎቹን ሄዶ ከገዛ በኋላ ደግሞ የመጀመሪያ ያደረግንለት የህክምና ክትትል ነው እነዚህ በሬዎች ሲመጡ በሰውነታቸው ውስጥ በምን በሽታ ተበክለዋል ኬርየር ናቸው ተሸካሚ ናቸው የተለያዩ አንትራክስ ይሆናል ፓስቸሮሎሲስ ይሆናል ፌሚዲ ብላክ ሊግ ሲያደርጉት ኤልሲዲ ላምፕስኪን ዲዚዝ በርካታ በሽታዎች ተሸካሚ ሆኖ ይመጣሉ። ለምንድን ነው? ገበያ ውስጥ ሲገቡ በበሽታው ተጠቂ ሊሆኑ ይችላሉ፣ ተጠቂም ላይሆኑ ይችላሉ። ነገር ግን በሰውነታችሁ ውስጥ በሽታዎቹ ከመከሰታቸው በፊት ወደኛ ፋርም ሲመጡ ምን መስጠት አለብን? ፕሪቬንሽን መስጠት አለብን። ቀድመን አንድ በሽታ ከመከሰቱ በፊት በሬዎቻችን ላይ ምንም አይነት የበሽታ ምልክት እንዳይኖር፣ ረዥም መንገድ ስለመጡ ጡንቻዎቻችሁ ከፍተኛ ድካም ላይ ስላሉ ተለያዩ ቫይታሚኖችን መስጠት መቻል አለብን። ቫይታሚኖች ላይ በኪሎአቸው ነው መስጠት ያለብን። አንድ በሬ ኪሎ ሲመጣ ሁለት መቶ ኪሎ የሚመዝን ከሆነ አራት መቶ ሀምሳ እስከ አምስት መቶ የሚመዝኑ ቫይታሚኖችን መስጠት የለብንም። በኪሎ ነው መስጠት ያለብን። በኪሎ ስንሰጠው ሰውነቱ በቀላሉ ይቀበሏል። አንዳንድ ጊዜ ግን መድኃኒቶችን ስንሰጥ በተለምዶ የሚሰሩ ስራዎች ስላሉ እዛ ላይ ጥንቃቄ ማድረግ አለብን። ቫይታሚኖች ስትረስን ያመጣሉ የምግብ ድብርት፣ የምግብ ፍላጎትን መውረድ ለምን ከሰውነቱ ኪሎ በላይ ስለምንሰጠው የምንሰጣቸው አንቴልሜንቲኮች ወይም ደግሞ በሰውነታችሁ ውስጥ ያሉትን ፓራሳይቶች ለማስወገድ የምንጠቀማቸው ኪኒኖች። ደጋማ አካባቢ ነው እንስሳው የመጣው፣ ቆላማ አካባቢ ነው ወይና ደጋ ነው፣ እንደ አየር ንብረቱ መጠን ምን አይነት በሽታ እዛ አካባቢ ላይ ይከሰታል። ስለዚህ እነዚህ በሬዎች ወደ እኔ ማድለቢያ ላይ ከመጣዋቸው በኋላ ምን አይነት ፓራሳይት በሰውነት ውስጥ አለበት፣ ያንን ፓራሳይት ለማስወገድ የምጠቀማቸው ኪኒኖች አሉ። እነዚህ ኪኒኖች በትክክል ለበሬ የሚሰጡ ናቸው። በየስንት ቀኑ አንዳንድ ጊዜ በተለያየ ፋርማሲ ላይ እየሄድን ስንቀበል የበጎችን የምንጠቀም ለበሬዎች አለ። ስለዚህ ባለሙያ ማማከር፣ በፋርማሲ ውስጥ ያለውን ባለሙያ መጠየቅ ይሄ ለበሬ ነው። ምን ያህል ቀን እሰጠዋለሁ? ምን ያህል ኪሎ ይመዝናል ብሎ ሲጠይቀን ኪሎውን በትክክል ማወቅ። ከዛ ወደ ምግብ ደግሞ ስንገባ ምግባቸው ላይ ከፍተኛ ትኩረት ማድረግ የውሃ ንጽህናን ትኩረት መስጠት። በውሃ ወለድ አማካኝነት በርካታ የጤና ችግሮች ይመጣሉ። በሬዎች ባልተጠበቀ ሁኔታ ከፍተኛ ተቅማጥ ይይዛቸዋል። በምን ሊመጣ ቻለ? በመኖ ብክለት፣ በውሃ ብክለት። ስለዚህ ሌሎቹንም እንዳይዙና ወደ ወደኛም ደግሞ ተዛማች እንዳይሆኑ መጠንቀቅ፣ በተለይ በመጭገር ወለድ የሚመጡ በሽታዎችንም ቀደም ሲል በሰራውላችሁ መሰረት እንዛንም ጥንቃቄ ማድረግ። ነገር ግን ወደ መኖ ስንገባ አንድ በሬ በቀን ምን ያህል መኖ ይመገባል? በኪሎ ልክ ነው የምናበለው። አንድ በሬ 300 ኪሎ ግራም የሚመዝን ከሆነ፣ ጠዋት፣ ምሳ፣ እራት ስንሰጠው ምን ያህል በቆሎ? በመኖ ላይ አለ በቆሎ፣ ምክንያቱም ከፍተኛ ካርቦሃይድሬት አለው። ቫይታሚን ምን ያህል አለው? ሞላሰስ ነው የማደርገው፣ የቆሎ ገለባ ነው የስንዴ ገለባ ነው ወይስ ደግሞ ዩሪያን ነው መጠቀሙ? እነዚህ ነገሮች በጣም ወሳኝነት ቦታ አላቸው። ዩሪያን በአንድ ኪሎ ወይም ደግሞ በአንድ ኮንታን ላይ ምን ያህል መጠን መቀላቀል አለብኝ? ዩሪያ እጅግ በጣም ለሰሚደልቡ በሬዎች ከምንጠቀማቸው ማበልጸጊያዎች አንዱና ወሳኝ ነው። ግን ዩሪያ በምን ያህል መጠን ነው? የዩሪያ መጠንን በደንብ በኪሎ አስልቶ አለማድረግ በእንሰሶች ላይ ከፍተኛ ሞትን ያመጣብናል። ስለዚህ ይህን ከእንስሳት ህክምና ባለሙያ ጋር በአቅራቢያችን ካለ ጋር ተማክሮ ማድረግ በቆሎንም ስንሰጥ በልኩ መስጠት መቻላለን። እንሰሶች ብዙ ጊዜ በቆሎ ካርቦሃይድሬት ስላለው ቶሎ ያወፍራሉ በማለት ከመጠን በላይ በምንሰጣቸው ውስጥ በምንሰጣቸው ጊዜ ወደ ሆዳቸው ውስጥ ያሉት ማይክሮፍላራዎች እነዚህ አክቲቭ እንዲሆኑ አያደርጓቸውም። አዳዲስ ምግቦችን ቀስ እያልነው ነው ማለማመድ ያለብን። ከመጡበት ቦታ ጋር እንደዚህ አይነት ቁጭ ብለው የሚበሉትን ምግብ ስላለመዱ በሬዎች ከፍተኛ የሆነ ብሎቲንግ ወይም ደግሞ ቁንጣን ወይም ደግሞ እስከ ሞት የሚያደርሱ የጤና እንክኖች ሊገጥሟቸው ስለሚችሉ ሁልጊዜ በኪሏቸው መስጠት መቻል አለብን። በተለይ ደግሞ አልፋ አልፋ በአንድ መኖ ላይ ምን ያህል ፐርሰንት እናደርጋለን? የአልፋ አልፋ መጠናችን በአንድ ኩንታል ላይ አርባ ፐርሰንት ነው ሰላሳ ፐርሰንት ነው፣ ስልሳ ፐርሰንት ነው ወይ? በደንብ ማየት መቻል መንከባከብና በደንብ ማወቅ አለብን። በተለይ ደግሞ በምንሰጣቸው ወቅት የምንሰጣቸው የጨው መጠን ምን ያህል ነው? በአንድ ኩንታል ላይ ምን ያህል የጨው መጠን መስጠት አለብን። አንድ በሬ በቀን ምን ያህል ውሃን መጠጣት አለበት? እንደ አካባቢ ሁኔታ በጣም ቆላማ አካባቢ ላይ ከሆነ የምንሰጠው ምግብ ደረቅ ምግቦችን የምንሰጣቸው ከሆነ ደረቅ ምግቦችን በደንብ ስለሚበሉ ሰውነታቸው ከፍተኛ ውሃን የምግብ መንሸራሸር በሰውነታቸው ውስጥ ስለሚፈልግ ከፍተኛ ውሃን ይፈልጋሉ። አንድ በሬ እንደ አካባቢው በተለይ በቆላማ ወቅት ላይ ከዘጠና ሊትር እስከ 110 ሊትር ሊወስድ ይችላል። እንደ ኪሎ ሁኔታ ነገር ግን ለምሳሌ 200 ኪሎ ግራም የሚመዝንን በሬ ዘጠና ሊትር መጠጣት አለብን ብለን ማስጨነቅ የለብን። ግን እንስሶች ምን ይፈልጋሉ? ንጹህ ውሃ ንጹህ ውሃ ምንን ይመጣል? ምን ይጠቅማቸዋል? በሰውነታችሁ ውስጥ የሰጠናቸው ምግብ እንዲንሸራሸር፣ እንዲሁም ደግሞ ድርቀት እንዳያጠቃቸው፣ እንዲሁም ደግሞ ለስጋቸው ጥራት እንዲሁም ደግሞ ከፍተኛ የስጋ ምርት በሰውነታችሁ ውስጥ እንዲከማቸ ያደርጋል። ስለዚህ ሁልጊዜ ከሰጠናቸው በኋላ የሰጠነው ምግብ ፕሮቲን ኮንቴንቱ ምን ይመስላል ቫይታሚን ኮንቴንቱ ምን ይመስላል? የፋት መጠን ነው ደንበኞች የሚፈልጉት ወይስ ደግሞ ቀይ ስጋ ነው? ይሄ በደንብ መታወቅ አለበት። ሁልጊዜ ስራችን ተደራሽ እንዲሆኑ ደንበኞቻችን፣ የሆቴል ደንበኞች ካሉን የገበያ ደንበኞች ካሉን በምን ያህል መጠን ነው የሚፈለገው? የበሬዎቻችን መስላቸው ላይ ቀይ ስጋ ከፍተኛ ክምችት አለው? የጮማ ክምችት ነው የሚፈለገው? ይሄ በደንብ መታወቅ አለበት። ይሄ ለምን ይጠቅመናል? በአብዛኛውን ጊዜ ገበያ ውስጥ ቀጣይነት እንዲኖረው ስራችን እንዲያምር ስኬታማ እንድንሆን ያደርገናል። ስለዚህ ሁልጊዜ ደግሞ መጠንቀቅ ያለብን ምንድ ነው? ተዛማሽ በሽታዎች በአካባቢያችን ላይ በብዙ ጊዜ ተዛማሽ በሽታዎች ይኖራሉ። ስለዚህ ሁልጊዜ ምን መስጠት አለብን? ክትባት። እጅግ በጣም አስፈላጊ ክትባቶችን መስጠት አለብን። ምን አይነት ክትባቶችን መስጠት አለብን? አንድ በሽታ ከመከሰቱ በፊት ቀድመን በበሽታው ተጠቂ እንዳይሆኑ የተለያዩ ክትባቶች ለአንድ ዓመት የሚመከሩአሉ ለስድስት ወር የሚመከሩ አሉ። እነዚህም በአቅራቢያችን ካሉ የእንስሳት ሐኪሞች ጋር በመመካከር ስራችን ውጤታማ እንዲሆን በደንብ መስራት፣ በደንብ መቀጠል፣ በደንብ ውጤታማ መሆን መቻል አለብን። ማድለብ በቀላሉ ከሰራ ነው፣ በአጭር ጊዜ ውጤታማ ከሚያደርጉን ስራዎች አንዱ ነው። ምክንያቱም አብዛኛው ጊዜ የማድለብ ስራ በየአጭር ጊዜው በሬዎችን እያደለብን ለገበያ ስናቀርብ ገንዘቡ ቶሎ ተመላሽ ይሆናል። ግን የአንድ ማድለብ ትርፋማነት በገበያ ውስጥ ገብተን በምንገዛው አይደለም። ውጤታማነቱ እሩቅ ቦታ ሄደን በቅናሽ የምናገኝበት ቦታ ፈልገን ጤናማ በሬዎችን ፈልገን እንዲሁም ደግሞ እድሜያቸው ያልገፉ በሬዎችን በመግዛት ነው አንድን ማድለብ ስኬታማ የምናረገው። በቅርቡ አንድ ደንበኛዬ ስድስት ወሮ ናቸው በሬዎቹ ከገቡ በጣም በሚያሳዝን ሁኔታ በምንም ተአምር አልተቀየሩ። ይህ ማለት ምንድን ነው? አመጋገቡ ላይ ችግር አለ። ሁለተኛ ደግሞ ምንድን ነው? አመራረጥ ላይ ችግር አለ። ገንዘብ ስላለን ብቻ ስራውን ስለወደድ ነው ብቻ ስድስት ወር ማብላት ከፍተኛ ኪሳራ ነው። እነዚህ በሬዎች እንዴት ወጥተው ሊሸጡ ይችላሉ? ስለዚህ እኛ ከዚህ ምን መማር አለብን? በሬዎችን ስንመርጣቸው እድሜያቸውም በደንብ ማየት አለብን። ጤናቸውም በደንብ ማየት አለብን። እኛ ጋር ደግሞ ካመጣናችሁ በኋላ ረዥም ጊዜ ከኛ መቆየት የለባችሁም። በየአጭር ጊዜ የሚፈለገውን አመጋገብ የሚፈለገውን የጤና ክትትል አድርገን ወደ ንግዱ ዓለም ወደ ነጋዴዎች ማቅረብ አለ። ይህን ስናደርግ ነው ውጤታማ የምንሆነው። ይሄን ለማድረግ ደግሞ ወደ እኛ ማዕከል ውስጥ መጡ። በቀላሉ ለሚቀጥሉት አራት ወር የሚሰጡ የበሬዎች ማድለብ ስልጠናና ክትትል አለ። ከዝርያ መረጣ ጀምሮ በሬዎቹ ምን በሽታ ያጠቃቸዋል፣ የክትባት አሰጣጥ የህክምና አሰጣጥ እንዲሁም ደግሞ የማማከር ስራ አንስተን ምንሰራ ወደኛ ማዕከል ንታችሁ አማክሩን ጠይቁን ታችሁ ባለ ስልኬ በኩል ደውሉ። ዶክተር ሃይሉ ነኝ፣ ሃይሉ ቬት። አመሰግናለሁ። መልካም ጊዜ ለሁላችሁም። ላይክ፣ ኮመንት፣ ሼር አድርጉ። ፕሮግራሙ ይቀጥላል።